አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ ውድ የተስቢ ካፌ ቤተሰቦች እንዴት ናችሁልን? በያላችሁበት መልካም ጊዜን ተመኘን። ሰሞኑን የሐጅ ወቅት ነው። ሐጅ ሲነሳ ደግሞ ከሚነሱ ነገሮች አንዱ የዘምዘም ውሃ ነው። ስለ ዘምዘም ውሃ ጥቂት ነገር እናካፍላችኋለን። ዝግጅታችሁን ከተመቻችሁ ላይክ እና ሼር አድርጎልን እንዲሁም ለጓደኞቻችሁ አድርሱልን። ሀሳብ አስተያየቶቻችሁን ከታች ባለው የኮሜንት መጻፊያ ላይ ጻፍ ጻፍ አድርጎ ይሄለኛ ትልቅ ድጋፍ ይኖረዋልና ላይክ ማድረግ አትርሱ። ኮሜንታችሁንም አስፍሮልን ስለ ዘምዘም ውሃ የተዘጋጀው ዝግጅት እንዲህ ይቀርባል። ውድ ቤተሰቦቻችን ቀደም ሲል እንዳልናችሁ ታዲያ የዛሬው ዝግጅታችን የዘምዘም ውሃን የተመለከተ ነው። በየዓመቱ ከመላው ዓለም የተሰባሰቡ ወደ ሁለት ሚሊዮን የሚጠጉ ሙስሊሞች መካ ይገባሉ ተብሎ ይታመናል። ሁሉም ጎብኚዎች ስለማይመዘገቡና ብዙዎቹ የአካባቢው ተወላጆች ወይም ከጎረቤት ሀገራት በባህርና በየብስ የሚገቡ በመሆናቸው በሀጅ ላይ የሚሳተፉት ሰዎች ቁጥር ከሁለት ሚሊዮን በእጅጉ እንደሚበልጥም ይገመታል። የዘምዘም ውሃና የሀጅ ጉዞ ታሪካዊና ሃይማኖታዊ ጥልቅ የሆነ ትስስር አላቸው። ሀጅ ለሙስሊሞች የእስልምና አምስተኛውና የመጨረሻው ምሰሶ ነው። በእስላማዊው የጨረቃ አቆጣጠር በሂጅራ አስራ ሁለተኛው ወር ዙልሂጃ ውስጥ ይከናወናል። በአካልና በአእምሮም ሆነ በገንዘብ አቅም ያለው ሙስሊም ሁሉ በህይወት ዘመኑ ቢያንስ አንድ ጊዜ ከየትኛውም ካለበት ቦታ ተነስቶ ይህንን የሐጅ ጉዞ ማድረግ ይጠበቅበታል። ኡምራ ደግሞ አጭርና ጥቂት የአምልኮ ስርዓቶችን የሚያካትት አጭር ጉብኝት ሲሆን በማንኛውም በሌላ ጊዜ ሊደረግና ሊጠናቀቅም ይችላል። ከሐጅ ስነ ስርዓቶች መካከል ታዲያ ጠዋፍ የሚባለው ከአባን መዞርንና ሳዒ የሚባለው እንዲሁም በሰፋና በመርዋ ኮረብታ መካከል ሰባት ጊዜ የእግር ጉዞዎችን በሶምሶማ በማድረግ መመላለስንም ያጠቃልላል። ሌሎቹ እንደተጠበቀ ሆነው ማለት ነው። እነዚህ የአምልኮ ስርዓቶች ከሀጀርና ከዘምዘም ውሃ ታሪክ ጋር የተቆራኙ ሲሆኑ እሷ ያሳለፈችውን ጉዞም የሚደግሙበት ነው። የዘምዘምን ውሃ መጠጣት ሐጅ ለማድረግ ግዴታ ባይሆንም የነቢዩ መሐመድ ሰለላሁ አለይህ ወሰለም ሱና በመሆኑ ይወደዳል። አብዛኛዎቹ ሐጃጆች ውሃውን የሚጠጡት ከአባውን ከዞሩ ወይም ጠዋፍ ካደረጉ በኋላና በሰፋዋና በመርዋ ተራሮች መካከል ሰባት ጊዜ ከመመላለሳቸው በፊት ነው። የዘምዘም ውሃ የሚገኘው በሳዑዲ አረቢያዋ መካ በታላቁ አልሐራም መስጂድ ነው። ሐረም የዓለማችን ትልቁ መስጂድ ሲሆን የእስልምና ቅዱስ ስፍራ በሆነው በካዕባ ዙሪያ ይገኛል። የዘምዘም ውሃ ደግሞ ከካዕባ በስተ ምዕራብ 20 ሜትር አካባቢ ርቀት ላይ ይገኛል። የዘምዘም ውሃ በሚሊዮኖች በሚቆጠሩ የዓለም ሙስሊሞች ዘንድ የተቀደሰና የመፈወስ ኃይል እንዳለው ይታወቃል። ለሐጅ ከሚጓዙ ሙስሊሞች አብዛኛዎቹ ከዘምዘም ውሃ ይዘው ወደ ቤታቸው ይመለሳሉ። ውሃው አደጋን፣ በሽታን እና ክፉ ነገሮችን ይከላከላልና ለቤተሰብ አባላትና፣ ለጓደኞች፣ ለጎረቤቶች ያካፍላሉ። ውሃው የማያልቅ መሆኑም ሌላው ተአምር ነው። ኡስታዝ ሐሰን በአንድ ወቅት ስለ ዘምዘም ውሃ እንዲህ ብለው ነበር፣ ጠዋፍ እንደጨረሱ የዘምዘም ውሃ መጠጣት ሱና ስለሆነ እስክንጠግብ ጠጣን። ዘምዘም የሚገርም ውሃ ነው። ከነቢዩ ኢብራሂም ዘመን አንስቶ እስከ ዛሬ ድረስ ላለፉት አራት ሺህ ዓመታት ቢቀዳ ቢቀዳ ወይ ንቅንቅ፣ ብዛቱ ተአምር፣ ይዘቱ ተአምር፣ የሃጀር መታወሻ የከፍታቸው ምስክር ነው። ከዚህ የተቀደሰ ውሃ ለመጀመሪያ ጊዜ የተጎነጩት እርሳቸውና ልጃቸው እስማኤል ነበሩ። የፈለቀውም በዚያ የተከበረ ቤተሰብ በረከት ነው የሆነው። እንዲህ ነበር ኢብራሂም እስማኤልንና ሀጀርን ይዘው እንዲሰደዱ አላህ ታዘዙ። ሰው ወደ ሌለበት የመካ በረሃ መሩ። ከታዘዙበት ቦታ ሲደርሱ ቆሙ። ይሄ ቦታ ከአባ ነው። ባለቤታቸውንና ልጃቸውን ትተው ወደ መጡበት ሊመለሱ ሲሉ ሀጀር ግራ ተጋቡ። ከኋላቸው እየተከተሉም ለማን ተውከን በማለት ደጋግመው ባለቤታቸውን ጠየቁ። ነቢዩ ኢብራሂም ዓለይሂ ሰላም በአላህ የታዘዙትን ከመፈጸማቸው በስተቀር ምክንያቱን እርሳቸውም አያውቁትም ነበርና፣ በዝምታ ተሸበቡ። ኢብነ አባስ ረዲያላሁ አንሁ እንዳስተላለፉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተርከዋል። ሀጀር ደጋግማ ጠየቀች፣ እርሳቸው ግን አልመለሱላትም። አላህ ነው ያዘዘህን አለቻቸው። አዎ በማለት በራሳቸው ምልክት አሳያት። ይሄ ከሆነስ እሱ ከንቱ አይተወንም ስትል ተናገረች። በእርግጥም ከንቱ አልተዋቸውም። ኢብራሂም የመልስ ጉዞ ቀጠሉ። ሀጀርና ልጃቸው እዚያው ቀሩ። ቀናት አለፉ። የያዟቸው ስንቅና ውሃ አለቀች። ቦታው ምድረ በዳ ነው። ምን ያደርጉ? ልጃቸውን እስማኤልን በሰፏና በመርዋ ኮረብታዎች መካከል አስተኝተው ሰው ፍለጋ ባዘኑ። ወደ ሰፏዋ ጋራ ወጥተው አሻግረው ያዩና ልጃቸው ሲያለክስ ይመለሳሉ። እንደገና ወደ መርዋ ኮረብታ ወጥተው አሻግረው ሲያማትሩ ይቆዩና ወደ ልጃቸው ይመልሳሉ። እንዲህ እያደረጉ ሰባት ጊዜ እንደተመላለሱ ልጁ ከተኛበት ስር እርጥበት አዩ። ሲያስተውሉት ምንጭ ሆኖ አገኙት። ጅብሪል ነው በክንፉ መሬቱን በመንካት ያፈለቀው። በዚያ አኳኋን የዘምዘም ውሃ ምንጭ ፈነዳ። ሀጀር ዘምዘም እያሉ በእጃቸው ለማጠራቀም ሞከሩ። ዘምዘም ማለት ተሰብሰብ እንደማለት ነው። ውሃው ሊያልቅ ይችላል በሚል ፍራቻም ሀጀር ዘም ዘም በአረብኛ ውሃውን እንደማቆም እንደማለት ነው። ይህንን ቃል ደጋግማ በመናገሯ ጉድጓዱና ውሃው ስያሜውን አግኝተዋል። ውሃው ስሙን ያገኘው ከዚህ ክስተት ነው። የዘምዘም ውሃ የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ የእስማኤል እናት አላህ ይዘንላት ባትቸኩል ኖሮ የዘምዘም ምንጭ ትልቅ ወንዝ ይሆን ነበረ ብለዋል አህመድ ዘግበውታል። የዚህ ውሃ ተአምር ይገርማል። የአላህ መልእክተኛ ሰለላሁ አለይሂ ወሰለም አክለውም እንዲህ አሉ። ዘምዘም የተባረከ ውሃ ነው፣ ረሃብን የሚያስታግስ ምግብ፣ በሽታን የሚፈውስ መድኃኒትም ነው። ቡኻሪ ዘግበውታል። በሌላ ሐዲስም በምድር ላይ ካሉ ውሃዎች ሁሉ በላጭ ብለውታል ጦበሯን ይዘግበውታል ዘምዘምን በተመለከተ ጥቂት ነጥቦችን ላንሳ ይላሉ ኡስታዝ ሐሰን አንደኛ በዓለማችን ሰባት አስደናቂ ነገሮች እንዳሉ ይነገራል ሆኖም ከዘምዘም ይበልጥ የሚያስደንቅ ነገር የለም አንዲት አነስተኛ ምንጭ ከሺዎች ዓመታት ጀምሮ ያለማቋረጥ ከመፍሰሷ የበለጠ ምን አስደናቂ ነገር አለ ሚሊዮኖች በየዓመቱ ይጠጡታል ይታጠቡበታል ወደ የሀገራቸውም እየተሸከሙ ይወስዱታል። በጠርሙስ እየታሸገ በገፍ ይጠጣል፣ ግን ቅንጣት ታክል አይጎልም። ይሄ በረካ እንጂ ምን ሊሰኝ ይችላል? ሁለተኛ የዘምዘምን ውሃ ለሚጠጡ ሰዎች አንዲት ምክር ላስተላልፍ። አብዱራህማን ኢብን አውፍ ጥቂት ዘምዘም ውሃ ሲጠጣ ነብዩ ተመለከቱትና ለዚህ አይደለም መጠጣት ያለብህ አሉት። እንዴት ልጠጣ ሲላቸው እስክትጠግብ ድረስ አሉት ይባላል

ከሀጅ ሌሊቶች በአንዱ ሐረም ውስጥ ነበርኩኝ። ቦታው በሰው ተጨናንቋል። ሽንት በጣም አስቸገረኝ። ቦታው ጠባብ በመሆኑ መውጣት እንኳ አልችልም፣ ከወጣሁም አልመለስም። በአላህ ምላለሁ፣ ለዚህ ችግሬ ከዘምዘም ውጪ መፍትሄ የለም አልኩናም እስኪለቀኝ ድረስ መጠጣት አለብኝ ስላሰብኩ አላህ የሽንት ስቃይ ያስወግድልኝ ዘንድ በመነየት መጠጣት ጀመርኩ። በአላህ ምላለሁ እስከ ሱብሒ ከዛም እስከ ዙሁር ድረስ ከሆዴ ውስጥ

ይሉ ነበረ። ይህን ዱዓ ሳያደርጉ ዘምዘምን አይጠጡም ነበረ። ዕድሜ ልካቸውን ይህንኑ ዱዓ ደጋግመዋል። በእርግጥም እብኑ ዓባስ የለመኑትን አገኙ። እውቀታቸው ወደር አልተገኘለትም፣ ሲሳያቸውም ሰፊ ነበረ። ህመም ነክቷቸውም አያውቅም ነበረ። እስኪ ሞቱ ድረስ በዚህ ሁኔታ ውስጥ ቆዩ። ዑመር ረዲየላሁ አንሁ ዘምዘም ውሃ አብዝተው ይጠጡ ነበረ። ለምን እንደሚጠጡ ተጠይቀው ለቅያም ቀን ሃሩር ሲሉ መልሰዋል። ኢማም ሻፍዒ እጅግ ውብ የሆነ ንግግር ተናግረዋል። ዘምዘምን ለዒልም ብለን ጠጣነው፣ እናም ዒልም ተማርን። ለተቅዋ ጠጥተነው ቢሆን ኖሮ ከማንም በላይ ተቅዮች እንሆን ነበር ሲሉ ገልጸዋል። እውቁ አሊም እብኑል ዓረቢ እንዲህ የሚል ቃል ተናግረዋል። ይህ የዘምዘም ጥቅም እስከ የውመል ቂያማ ድረስ ምንጊዜም ይኖራል። ምክንያቱም የነቢዩ ንግግር በዘመን የተገደበ አይደለምና። ዘምዘም ለተጠጣበት ነገር ያገለግልሃል ነው ያሉት። ግና የነብዩ ንግግር ይረጋገጥ ዘንድ አንድ መስፈርት ያስፈልጋል። እርሱም ንያህን ማስተካከልና አላህ ዱዓህን እንዲቀበልህ እርግጠኛ ሆነህ ዱዓ ማድረግ ነው። ኡስታዝ ሐሰን እንዲህ በማለት ወጋቸውን ይቋጫሉ። ዘምዘም የመጠጣትን ሱና ካከናወንን በኋላ የኡምራን ስርዓት ለማጠናቀቅ የሚቀረን ሰዓይና ጸጉር መላጨት ወይም ማሳጠር ስለሆነ ጉልበታችንን ሰብሰብ አድርገን ለሰይ ወደ ሶፋ ኮረብታ ፈሰሰን ሲሉ አጠቃለዋል። የዘምዘም ውሃ በዋነኝነት የሚወሰደው ለበይክ ብለው መካን በሚጎበኙ ምዕመናን ነው። ቱሪስቶች የዘምዘምን ውሃ ይዘው ወደ አገራቸው እንዲመለሱ ቢፈቀድም ለንግድ አገልግሎት ወደ ውጭ መላክን በሳውዲ መንግስት ተከልክሏል። የሳውዲ ባለስልጣናትም ውሃው ንጹህና ደህንነቱ የተጠበቀ መሆኑን ለማረጋገጥ ጥብቅ የጥራት ቁጥጥር እንዲደረግ ያደርጋሉ። የሳውዲ አረቢያ ጂኦሎጂካል ሰርቬይ የጉድጓዱን የውሃ ጥራት ከማስተዳደር ባለፈ የዘምዘም ጥናትና ምርምር ማዕከልንም ይመራል። ውሃው በፓምፕ ከጉድጓዱ ወደ ውሃ ማጣሪያ እንዲገባ ይደረጋል። ቀጥሎ ይጣራና በማጠራቀሚያዎች ውስጥ ይከማቻል። በየቀኑ በመኪናዎች ተደርጎ በመቶ ሺዎች ሊትር የሚቆጠር የዘምዘም ውሃ ወደ መዲና ንጉስ አብዱል አዚዝ ሰበይ ማጠራቀሚያ በማድረስ ለታላቁ መስጂድና ለነብዩ መስጂድ አቅርቦቱ እንዳይቋረጥ ይደረጋል። ውድ ቤተሰቦች ስለ ዘምዘም ውሃ እያወራን ነው፣ ጠቀሜታውን እናንሳ። ዘምዘም ለተጠጣበት ሁሉ ያገለግላል የተባለው እንደተጠበቀ ሆኖ በሳይንሳዊ ምርምር የተረጋገጡ በርካታ ፋይዳዎች አሉት የዘምዘም ውሃ። ጥቂቶቹን ለማንሳት ያህል አንደኛ፣ የሴሎቻችንን የኃይል ደረጃ ያሻሽላል። ጀርመናዊ ሳይንቲስት ዶክተር ክኑት ፊፈር በዘምዘም ውሃ ዙሪያ ረዘም ላለ ጊዜ ጥናት አድርገዋል። አስደናቂ በማለት ካወጡት የጥናት ውጤታቸው ውስጥ አንዱ የዘምዘም ውሃ የሴል ስርዓቱንና አጠቃላይ የሰውነታችንን ውቅር ኃይል እንዲያገኝ ማድረጉ ነው። ይህንንም ማረጋገጥ የቻለው ተደጋጋሚ ሙከራና ረጅም ጥናት ካደረገ በኋላ ነው። ሁለት ምንም አይነት ጀርም ወይም ባክቴሪያ የሌለው መሆኑ። እንደ ዶክተር የህያ ኮዛክ ገለጻ በአውሮፓና በሳውዲ አረቢያ አልትራቫዮሌት ቴክኖሎጂን በመጠቀም በተደረገ ተከታታይ ምርምር የዘምዘም ውሃ ከፍተኛ የፍሎራይድ መጠን ያለው በመሆኑ ከጀርምና ባክቴሪያ ነፃ መሆኑ ተረጋግጧል። ሶስት የዘምዘም ውሃ የዓለማችን ንጹህ ውሃ። የዘምዘም ውሃ የፕላኔታችን ንጹህ ውሃ የተባለው በያዘው የባዮካርቦኔት መጠን ከፍተኛነት ከፈረንሳዩ አልፕስ ተራራማ ቦታዎች ከሚፈልቀው ውሃ የበለጠ ሆኑ በመገኘቱ ነው። አራት የዘምዘም ውሃ በካልሽየም እና ማግኔዚየም የበለጸገ ነው። በሳይንሳዊ ጥናቶች እንደተረጋገጠው የዘምዘም ውሃ ከፍተኛ መጠን ያለው የካልሽየም እና ማግኔዥየም ንጥረ ነገሮችን የያዘ ነው። ይህም ድካምን በመቀነስ ረገድ አስተዋጽኦ የላቀ ነው፣ ለጤናማ አጥንት መዳበር ጠቃሚ ነው የሚለው አምስተኛ ነው። የዘምዘም ውሃ በካልሲየም የበለጸገ መሆኑ ለሰውነት በዋናነት ደግሞ ለአጥንት ጥንካሬ ጠቃሚ ነው። የዘምዘም ውሃ በጥልቅ መንፈሳዊ ፋይዳውና በንጽህናው በዓለም ላይ ተወዳዳሪ እንደሌለው በሳይንሳዊ ጥናቶች ጭምር መረጋገጥ ችሏል እኚህ እንግዲህ ሳይንስ ከደረሰባቸው ውስጥ ጥቂቶቹን ነው ወደ እናንተ ያደረስነው ነው። የዘምዘም ውሃ ተአምር ነው የዛሬና በቃ የተወደዳችሁና የተከበራችሁ የተስቢህ ካፌ ቤተሰቦች የዘምዘም ውሃን በተመለከተ የተዘጋጀው መሰናዶ ይህን ይመስል ነበረ። ከዝግጅቱ ቁም ነገር አግኝታችኋል ብለን እናስባለን። ለማንኛውም አስተያየት ከታች ባለው የኮሜንት መጻፊያ ላይ ጻፍ ጻፍ አድርጉልን። ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር በማድረግ አድርሱልን። ለነበረን ጊዜ አመሰገንን። በሚቀጥለው ከተስቢህ ካፌ ሌላ መሰናዶ ይዘን እንመጣለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላም ሆኑልን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።